ሰፊ ፍቅር አለ ምናምን ብሎ ቢያወራ እንደዚህ አይነት ነገር ቃል ድላትም ይሄ ምን ፍቅር ነው በአንድ ወር ውስጥ በሳምንት እንደዚህ አይነት ፍቅር እኔ አላቅም ብላ ነው ሰኘው። ሰማቸው ውሻ ሁላ እናንተ በድብቅ በማታ መታ ስራ ሰርታችሁ ፍቅር ላይ አስገብታቸው አስገብታቸው መታቸው። እኔ እናንቺ ለሃይሚን ለማስቀናት አሁን ምን አገኘ ከሃይሚን ለማስቀናት እንደዚህ አድርገት ይኸው ቀረክ። ሲያመርቅ ይቀራል። እሷኮ የበለጠ ነው የምታገኘው ከዚህ ከሻ ሰውዬ። እኔ እንትን ጋር ብዬ እውነት አይለያዩም ትላላችሁ እንደ በቃ እሷ ሃይሚው እኮ ታቃለች። አንድ ነገር አውቃ ነው ተስፋ የቆረጠችው ሲጀመር ማለት ነው። ባለፈው እሱ አንድ እቅፍ አድርጌ ከህይወቴ ሊውጣ ምናምን ያለችው ቀን ራሱ ነው እሷ ደውላ ስነገር ለዛ ነው። ምክንያቱም እሷ ተስፋ የቆረጠችው እንደዚህ እሱ ደግሞ ልቡ ልብ ሲሰማ እንደዚህ የእሷን እጅ ይዞ

ልጁ እና ምን አረገ? ነው ብሩ ከሳ ደበናል እንዴ? ምንም እኮ የተደበ ነው፣ ነገር የለም። ሲሚ ምን እያለ ነው? እንደዚህ መድረቅ እራሱ አፈቅሻለሁ ማለት ነው። ሲሙ እሱ እኮ እኔ እኮ እንደዚህ ምሆኑት ማለት ነው። አይደለም እናንተ እኔ የምላችሁ ብሩክ አስጠግቶ አስጠግቶ እኮ ነው እንደዚህ እሱ ያለችው እሱ እኮ ርቀቱን ጠብቆ እዛ ላይ ሆኖ ለቪዲዮ ብቻ ጣጥቶ ካሷ ጋር የሚያወራ ቢሆን እቺ እቺ ዛሬ መታፈቅራ ነው አትልም እናንተ ምንድን ነው እውነት አውረው እንጂ ቤቱን ደግሞ ታፍታ ባርጉ ወላ ላዚም እውነት አታወሩም እናንተ በቃ የሆነት አትወዱም ጭራሽ ሆኔ እኮ ሚገርሙኝ ማለት ነው ሌወን ወገባቸውን ይዞ የሚከራከሩት እነሱ ላይ ነገ ቢደርስ ምን ይሆናሉ? ዛሬ ብዙ ሰዎች በጠዋት በጠዋት ብዙ ሰዎች ቅዱሴ ሃይሚን ቅዱሴ ሃይሚን ያፈቅራታል እያሉ እያሉ ይሄንን ማታ ደግሞ ይሄ ቪዲዮ ተሰራ። ወይ ኔ ጉድ! ሃይሚን እኮ እሱ አፈቅራለሁ ብሎ ሲመጣ ራሱ ሃይሚ ያንን ፍቅር ዝም ብላ ትቀበልም። ሃይሚ ማለት ለዛ ነው ጀግና ሴት ናትና የምንለው። ገባችሁ? ምድረ ኮተት ሁላ ማለት ነው። የማንም ቀፎ መቶ አሁን አፈቅራለሁ ብሎ አፍ ይከፍታል። አንድ ዓመትካ ወይስ ሁለት ዓመት እየቆየ ሴት ህይወት ውስጥ እያለ የማንም ኮተት ይሄ ማንም ቀፎ ምንም የሌላ ማንም ቀፎ የሆነ ቀፎ ነገር ማለት ነው። እሱ አይደለም እንደ ያስጠጋል ዝም ብሎ ኮተት ሁላ። እሺ እኔ ያናደደኝና ያስለቀሰኝ ምን እንደሆነ ታቂያለሽ? አይደለም ህይወቴ ነው ብሎ ትናንት አይደለም፣ አይደለም አንቺ እኮ በቀልድ ነገር፣ አንድ ነገር በቀልድ የሆነው በእውነት ይሆናል ይሆልሽ ቀልድ ጥሩ አይደለም፣ ፍራንክም ጥሩ አይደለም። ባለፈው ብሩክና ሃይሚ በፍራንክ ምናክ ምክንያት አይደለም ደረጃ ያደረሱ። እንደዚህ አይነት ቀልድ ደግሞ አሁን በቀልድ ብሎ ሃይሚን አስቀናሉ ብሎ ይችን ሴትዮን በህይወት ውስጥ አስገባ። ከዛ አስገብተው ያቺ ደሞ ሃይሚን አድርጋ ቢና ቀልበት እያረገች ናት። አው እንደዚህ በሉ፣ ልክ ናቸው። አስመሳይ ውሸታም ነው። አስመሳይ ውሸታም ነው። እግዚአብሔርን እሱ እራሱ ዛሬ ምክንያቱ ለንተ ስትል በቃ

ሴት ለሴት ልጅ እኮ እንደሱ አይደለም። ማን ነው ማን እንደሆነ ባለፈው እንደዚ ለሃይሚ ሲሜትል ምናምን ብለዋል እያሉ ያሉ ነገር የእውነት ነው? የምር እንዴ? ገለል ይበል እንዶ በቀስ ቀስ በቀስታ። እዛ ጋ ደግሞ ገስት ይሰራሉ፣ እዚ ጋ ደግሞ አፈቅራለሁ ብሎ ይመጣሉ። እዛ ጋ ደግሞ የእውነት ከሆነ ይሄ ነገር አብርሃም፣ አሁን ወደ ራሱ ስለተመለሰ ማለት ነው አብርሃም ይሄን ነገር ዝም ብሎ ካለ እኔ እንጃ። በፈጣሪ ስም እነሱ በመላ አብርሃምና ሮታ አድቀዋሉ። በቃ ካሁን በኋላ የምንድነው ዝም ብሎ የሚያየው አብርሃም እንጃ። ይሄን ልጅ ዋል

እሱ የራሱ እንደዚህ መረግ እራሱ አፈቅርሽ አለው ማለት ነው። አንቺ ለምንድን ነው ለነሱ የሚደግፊ? ለነሱ አገባኝም። ሃይሚን አርጉ፣ የሚ ደጋፊዎች ከሆናችሁ ሃይሚን ፖስት አርጉ። ይሄን ለምን አመጣችሁ ልጅ? ይሄ ማለት ይሄ ማለት እኮ በቃ እንደዚህ ማለት ማንም ሰው ያውቅ ማለት ነው። ይሄን እሱ አሁን ያፈቅር አታለችን ልጅቷን። ስሚ እናቸው ነው።

ሽልኝ እውነት ይሄንን ከፊት ለፊት አንሽልኝ፣ በናት ያኛው ልጅ አድርጊልኝ። እውነት አራዬ ጦስ ይውሰድ። ቦሰ ማለት የተከበረ ሰው ነው። ምን እንትን ስልኬ ላይ ራሱ ማለት ነው። አሁን የቆሙት አከነን ብሩክ፣ ስንት ሰው እንዳሸ። ብሩክ ኪንግ ነው። ቆይ ብሩክ ኪንግ ነው? አዎ ብሩክ ማለው ለሴት ልጅ ኪንግ ነው። እሱ እኮ ይችላል። አዎ እንደዚህ ማለት ነው። ለእናንተ ኪንግ ነው እሱ። አዎ እንደዚህ አይነት ቀፎ፣ ሴቶችን በጣም ይወዳል። ኦ ማይ ጋድ አይደለም፣ እኮ እኔ ጓደኞቹን እንኳን አያፍርም። እን ቆይ፣ በእግዚአብሔር አንድ ጥያቄ ልጠይቃለ። እኔ ዛሬ እኔ ይሄን ፎቶ ያረኩት ለምንድነ ታውቃላች? ዛሬ ለሃይሚ፣ እሷ በሃይሚ ፊት እንደዚህ ስትል እሱ ለአንቺ ስሜት የለኝም፣ ያንቺ ስሜት እኔ ምን ያደርጋል፣ እኔ ጋ እንደዚ አይነት ስሜት የለኝም። ይሆ ልጅ አንድ ዓመት ሁለት ዓመት እዚች ጋር ልጅቶ አለች ና ለሷ ነው ስሜት ያለው

እበኮ እኔ በ ልክ ሃይሚ ስጠይቃት አዎ እኔ አፈቅርኩ ስትል፣ በቃ እኔ እራሴን የምር አላወቅሁትም። የምር የማንም ሴት የማንም ቆዳ መቶ መቶ በሃይሚ ላይ ዝምብሎ አፍ ከፍታል። እንደፈለገ ያወራል፣ አፈቅራለሁ ይላል ነው ለምን ሸሌ ነገር ነው። አንቺ ሸሌ ነው አለ። ዝም ብሎ ያሳያል። እሰ ደሞ እዚህ ቲክቶክ ላይ ሲና ምናወራው ነገር አምጥቶ ወስጦ ወስጦ ወስቶ ዝም ብሎ በቃ ይዛ ያወራት። ይንገሩት ይንገሩት። እኔማ ሁሌ እንደነገሩት ነው። ይንገሩት ነው የአብነት እንትን ነው። ይሄ ምንድን ነው? አብነት ታውቂያለሽ? የአብነት ጌታን እኔ በጣም በጣም ነው የሚያስጠላው። ሁሉም ነገር አያስጠላኝ። እሱ እሱ እኮ እሱ ነው የአብነት ሴቶችን ማለቃቀሚያ ብሩኬ ነው። የአብነት አብነት እንግዲህ አብነት እና ካሳጭስ የሴቶች መሰብሰቢያ ብሩኬ ነው። ለሃይሚ አስቡለት። ለሃይሚ እሱ አላሰበም። እኛ እንዴት አድርገን ነው የምናስበው? እሱ አይደለም እንደ እንደዚህ አይነቱ ወራዳ ሴት በሃይሚ ህይወት አምጥቶ አምጥቶ ለእኔ ህይወት አለ ለእኔ ፍቅረኛ አለ ብሎ አያወራም። ዝም ብሎ እንደዚህ አይነት እንኳንም አላወራም። ጌታ እናንተ ሴት ልጅ ደላችሁም እንዴ? ለሷ እኮ ያለው ስሜት እስካሁን ድረስ ይወዳታል። ይወድሻል መውደድና ማፍቀር አንድ አይደለም የሚላት ሲንቴ ነው። ሃይሚ የነገረችው ባለፈው ራሱ በቂኒ ማለት ሃይሚ እንደዚህ አለች ለመድረስ ነው አታፈቅሩም። ማውደድና ማፍቀር አንድ አይደለም አለች። እንደ ስሙ እሱን

ኤች አይቪ እንዳይ ኤች አይቪም ይኖራል። ምርመራ እኔ ዛሬ አይደለ ምርመራ የወሰዱ ያልኩት ያስመርምር ምናምን ሚስቶችን ያስመርምሩ ይላል። ህ ሞጣ ማለት ነው እንደዚያ አሁኑ እኮ ፈረው የምር እንዴ እንደዚህ አይነት ሴቶችን አዎ